በገና ዋዜማ በተከሰተ የቤት ቃጠሎ የት እንደገቡ የጠፉት አምስቱ የሶደር ቤተሰብ ልጆች ታሪክ እውነተኛ ክስተት። ሰላም እንዴት ናችሁ? እንኳን ወደ አዳዲስ መረጃ ዩቱብ ቻናል በሰላም መጣችሁ። ጊዜው እንደ ኢትዮጵያን አቆጣጠር 1945 ነው። ከጣሊያን የመጡ ስደተኞቹ ሶደር እና ሚስቱ ጃንያ የገናን ዋዜማ ከዘጠኝ ልጆቻቸው ጋር በቨርጂኒያ አሜሪካ በቤት ውስጥ እያሳለፉ ነው። ቤቱም በልጆች ሳቅ ተሞልቷል። ልጆቹም ከቤተሰቦች በተሰጣቸው የገና ስጦታ ከፍተው ሳሎን ውስጥ እየተጫወቱ ነው። ከምሽቱ አራት ሰዓት ሲሆን ልጆቹ እዛው እየተጫወቱበት ባለው ሳሎን ውስጥ እንቅልፍ ይጥላቸዋል። የእነሱ መተኛት የተመለከተችው እናታቸው አምስቱን ልጆች ወደ ላይኛው ማደሪያ ፎቅ ትወስዳቸዋለች። በመጀመሪያም ሞኒካን ትወስዳታለች፣ ዕድሜውም 14 ነው። ሁለተኛ ላይ ደግሞ ማርታን፣ ዕድሜውም 12፣ ሦስተኛ ላይ ደግሞ ሊዩስ፣ ዕድሜው 9፣ አራተኛ ላይ ደግሞ ጄሪ፣ ዕድሜው 8፣ በመጨረሻም አምስተኛዋ ቤቴን ወስዳ አንድ ክፍል ውስጥ ታስተኛችኋለች። እነሱንም ካስተኛች በኋላ ወደ ሳሎን ተመልሷ ከሳሎኑ አጠገብ ወደሚገኘው መኝታ ከባሏ ከሶደርና ከቀሩት ከአራቱ ልጆች ጋር አንድ ክላስ ውስጥ ይተኛሉ። እኩለ ሌሊት ላይ ከጣሪያ የመጣ አንድ የፍንዳታ ድምፅ ጃንያን ይቀሰቅሳታል። እሷም ከእንቅልፏ ባድኗ ተነስቷ ምንድን ነው ብሏ ድምፁን ድጋሚ ለመስማት ትሞክራለች። ነገር ግን ከእንቅልፏ የቀሰቀሳት ድምፅ ድጋሚ ሳሰበው ትቀራለች። ምናልባትም በእንቅልፍ ልቤ ሊሆን ይችላል ብሏ ወደ መኝቷ ተመለሰች። ከሌሊቱ ሰባት ሰዓት ላይ አንድ ወደ ሳሎኑ ወደሚገኝ የቤት ስልክ ይደወላል ጃንያም የስልኩን መጥራት የሰማችው ተነስቷ ወደ ሳሎኑ ክፍል ሄዷ ስልኩን ታነሳዋለች የስልኩም ደዋይ ጃንያን አንድ ስሙ የማይታወቅ ስም ጠርቶ አገናኘኝ ይላታል ከደዋዩም ጀርባ ሞቅ ያለ ሳቅ ነበር እሷ ተሳስታል ብላ ስልኩን ዘግቷ እየተገረመች ወደ ውጪ ስትመለከት የበረንዳ መብራት ጠፍቶ የሳሎኑ በር ተከፍቶ ትመለከታለች እሷም ግራ እየተጋባች ስንተኛ የምበራል ዘጋኑም ነበር? ሴቲቱ ስምንት ሰዓት ላይ የቃጠሎ ጭስ ሽታ ሶደርና ጃንያን ከእንቅልፋቸው ይቀሰቅሳቸዋል። እነሱ ምንድነው የሚሸተን ብለው ተነስተው ወደ ሳሎኑ ሲመለከቱ ሙሉ ቤቱ እየነደደ ነበር። እነሱም እየተደናገጡ ነፍሴ አውጪኝ እያሉ አራቱ ከነሱ ላይ የተኙትን አንድ ክላስ ልጆች ተራ በተራ ወደ ውጭ ማውጣት ይጀምራሉ። እነሱን ወደ ውጭ አውጥተው ከጨረሱ በኋላ ሶደር ከላኛው ክፍል የተኙትን አምስቱ ልጆች ለማውጣት ወደ እነሱ ለመሄድ ደረጃው ሊጠቀም ሲል፣ ደረጃው ግን በእሳት ወድሞ ነበር፣ ወደ እነሱ ክፍል የሚወስደው ደረጃ። እሱም ምንም ሌላ አማራጭ በተለይ ነው በውጨኛው መስኮት በኩል ገብቶ እነሱን ለማዳን ያስባል። እሱ ወዲያውኑ ከእቃ ማስቀመጫ ክፍል ሄዶ መንሰላል አምጥቶ በመንሰላል በኩል ወጥቶ እነሱን ለማዳን ነበር ያስበው። ነገር ግን ቀን ያስቀመጠውን መንሰላል በቦታ ያቀዋል። እሱም እየተደናገጠ እንዴት ሊጠፋ ይችላል? እያለ ወዲያውኑ ወዲያውኑ ግቢ ውስጥ የቆመችውን መኪና አስነስቶ ወደ ልጆቹ ወደ ተኙበት መስኮት አስጠግቶ መኪናው ላይ ወጥቶ ወደ መስኮቱ ይዘኑ ለመግባት መኪናውን ሲያስነሳ ቀን ላይ መስርዓቱ ሲሰራ የነበረ መኪና አልነሳ ይሏል። ሶደርና ጃንያ ውስጥ ያሉትን ልጆች ለማውጣት ሳይችሉ ይቀራሉ። ልጆቻቸው ሲቃጠሉ በቁም ለማየት ይገደዳሉ። የእሳት አደጋ ሠራተኞችም በሰዎች ጥሪ እሳቱ ከተነሳ ከሰባት ሰዓት በኋላ ሲደርሱ በቦታው ግን የቤቱ የእሳት ቃጠሎ ቆሞ ነበር። ምክንያቱም ደግሞ ቤት የቤቱን ቃጠሎ ከሁለት ሰዓት በኋላ ቆሞ ስለነበር ነው። በቀጣዩ ቀን የእሳት አደጋ መርማሪዎች እሳቱ የተነሳበትን ምክንያት ምርመራ አድርገው ለሶደር ቤተሰብ አሳወቁ። የእሳቱን ቃጠሎ መንስኤው የኤሌክትሪክ ገመድ ኮንታክት በማድረጉ ነው ብለው ሪፖርት አደረጉ። አምስቱ ልጆች ደግሞ በእሳት ቃጠሎ ሞተዋል ብለው ሪፖርት አደረጉ። ነገር ግን አምስቱ የሞቱ ልጆች አስክሬን በቤት ውስጥ አልተገኘም ነበር። ለሶደርና ለጃንያ ለሶደርና ለጃንያ ግን የእነሱ ሪፖርት ያሳምናቸው አልቻለም። ምክንያቱም ደግሞ ቃጠሎ በሌላ ሰው የተቀነባበረ ብለው ነበር ያመኑት። ምክንያታቸው ደግሞ አንደኛ እሳቱ ከመነሳቱ ከሰዓታት በፊት ከውጪ እንግዳ ድምፅ እንደሰሙና የሳሎኑን በር ከውጪ በሌላ ሰው ተከፍቷል የሚል ነበር። ሁለተኛ በቃጠሎ ጊዜ ሶደር ፈልጎ ያጣውን መንሰላል በቀጣዩ ቀን ከቤታቸው አምሳ ሜትር ርቀት ላይ ተጥሎ መገኘቱ፣ ይህ ማለት የሆነ ሰው እሳት ቃጠሎ ከመነሳቱ በፊት ሳሎኑ መንሰላሉን አውጥቶ ወደ ውጭ ጥሎታል የሚል ነበር ግምታቸው። ሶስተኛ የልጆቻቸውን ቅሬታ አካል አለመገኘቱ፣ ምናልባትም የሆነ ሰው ሌሊት ላይ ገብቶ ልጆቹን ይዟቸው ሄዷል ተጠቅሟል የሚል ነበር የእነሱ ጥርጣሬ። ይህንን ጥርጣሬያቸውን ለፖሊስ አሳውቀው ፖሊስም የምርመራ መዝገብ ሊከፍት ችሏል። ጉዳዩ ከተፈጸመ ከሁለት ቀን በኋላ አንድ የባስ ሾፌር በእሳቱ ቃጠሎ ዕለት ከሌሊቱ ሰባት ሰዓት ላይ እሳቱ ከመነሳቱ በፊት ፊታቸውን ጭምብል የለበሱ ሰዎች ወደ እነ ሶደር ቤት ላይ አንድ ክብ ኳስ እየተቀጣጠለ ያለ ነገር ሲወረውሩ እንደተመለከተ ይነግራቸዋል። ፖሊሶቹም የእሱን ቃል በመዝገብ ላይ ያሳፍራሉ። የእሱንም ቃል ሰምተው ወዲያውኑ እሳት ቃጠሎ በተነሳበት አካባቢ ምርመራ ይጀምራሉ። በምርመራውም ላይተ ጋር ያገኛሉ። ላይተሩም የተለኮሰ ነበር። እሱንም እንደ ኤግዚቢት ይዘው ምርመራቸውን በስፋት ይጀምራሉ። ቃጠሎ ከተከሰተ ከሦስት ቀን በኋላ አንድ ሴት ወደ ፖሊስ ጣቢያ መጥቷ ቆማ ትሰጣለች። እሷም ያየችው ነገር ለፖሊሶች ትነግራቸዋለች። የእሳቱ ቃጠሎ ዕለት አምስት ልጆች በመኪና ተጭነው በመኪና ተጭኖ ሲሄዱ አይቻሉ ትላቸዋለች። ነገር ግን የመኪናውን ታርጋና ከእነሱ ጋር የነበሩት ሰዎች መለየት አልቻለችም ነበር። የልጆቹ ቤተሰብና ፖሊሶች አንድ ላይ በመሆን የልጆቹን ፎቶ በሙሉ በመላው ከተማ በየመንገዱ ላይ ይለጥፋሉ። በልጆቹ ፎቶ ላይ እንዲህ የሚል ነበር፤ እዚህ ምስሉ ላይ የምትመለከቷቸው አምስቱን ልጆች ያየ ሰው የጠቆመን ሰው አምሳ ሺ የአሜሪካ ዶላር ሸልማለን የሚል ነበር። ነገር ግን ማንም አየናቸው የሚል ሰው ሳይገኝ ወራት ዓመታት ተቆጠሩ። ከዕለታት አንድ ሶደር አንድ ፖስታ ይደርሳቸዋል። ፖስታውንም ከፍተው ሲመለከቱ ላይ አንድ ወጣት ልጅ ይመለከታሉ። ነገር ግን ማን እንደሆነ መለየት ይከብዳቸዋል። ምክንያቱም ደግሞ ፎቶ ከርቀት ላይ የተነሳ ነበር። ከፎቶ ጀርባ አዙሮ ሲመለከቱ ሶደር እና ጃንያ በጣም ወዳችኋል የሚል ነበር። እነሱም ግራ እየተጋቡ ማን ሊሆን ይችላል፣ ከጠፉት ከአምስቱ ልጆቻችን አንዱ ሊሆን ይችላል። ድጋሚ አዲስ ተስፋ ሰጣቸው እነሱ ነገር ግን ቦስታው የት እንደተላከ መለየት ይከብዳቸዋል። ምክንያቱም ደግሞ ቦስታው ላይ የላኪዋን አድራሻ ተጻፈ ነበር። ምርማሪውም ምርመራ ከጀመረ በኋላ በሦስተኛው ቀን የት እንደገባ ይጠፋል። የቤተሰቦቻቸውም የቨርጂና ነዋሪዎችም ጥያቄ የሶደር አምስቱ ልጆች የት ጠፉ? በእሳት ቃጠሎ ቦታም አስክሬናቸው ካልተገኘ በፖሊስም ፍለጋ ካልተገኙ የት ሄዱ የሚል ነበር። የቨርጂና ነዋሪዎችም ከዚህ በታች የተዘረዘሩ ግምታችሁን አስቀምጠዋል። አንደኛ የእነሱ መጥፋት ውስጥ የማፊያ እጅ ሊኖርበት ይችላል የሚል ነበር። ምክንያቱም ደግሞ ሶደር የሞሶሎኒ ስርዓት ቀንደኛ ተቋሚ ነበር። እዛ አካባቢ የሚኖሩ ደግሞ ሌላ የማፊያ ሞሶሎኒን የሚደግፉ ነው። ከነሱ ከእነሱ ጋር ብዙ ጊዜ ይጋጭ ስለነበር እነሱም ይህን ነገር እንዳቀነባበሩትና ቤቱን አቃጥለው አምስቱን ልጆች ገሏቸው ሊሆን ይችላል የሚል ነበር። ሁለተኛ ግምታቸው የመንግሥት እጅ አለበት የሚል ነበር። ምክንያቱም ደግሞ ቤቱ ከመቃጠሉ ከአንድ ሳምንት በፊት የመንግስት ላይፍ ኢንሹራንስ ሰራተኛ ሶደርን ላይፍ ኢንሹራንስ እንዲገዛ ሲጠይቀው ሶደር አልፈልግም ሲለው በንዴት ድምጽ ልጆችክን በራስክ እጅ እያጠፋቸው እንደሆነ እወቅ ብሎት ዝቶበት ሄዷል። ይህ ማለት መንግስት እነዚህ ልጆች ሊገላቸው አቅዶ ሊሆን ይችላል፣ የኢንሹራንሱን ብር መንግስት ፈልጎት ሊሆን ይችላል የሚል ግምት ነው። ሶስተኛ ግምታችሁ ደግሞ ሕገወጥ የሰዎች አዘዋዋሪ ልጆቹን ወስደው ሸጠው ሊሆን ይችላል የሚል ነበር። ምክንያቱም ደግሞ ቃጠሎ ከመነሳቱ በፊት ልጆቹ በመኪና ተጭነው ሲሄዱ አይተናል የሚሉ ሰዎች ስለተገኙ ነው። እንዲም እንዲም እያለ ዓመታት ተቆጠሩ፣ ጊዜያትም ገፉ። 1969 ዓመተ ምሕረት ላይ ሶደርቱ ልጆችን እያፈላለገ የት እንደገቡ ይሞቱ ይኑሮ ሳያቅ ሊያርፍ ችሏል። ሶደርም ከሞተ ከአንድ ዓመት በኋላ ማለትም 1970 ላይ ጃናም የምትወዳቸውን አምስቱን ልጆች ይሞቱ የት ይግቡ በእሳት ቃጠሎ ይውደሙ ሳታቅ ጥያቄው ሳይመለስ እሷም እሷም ሕይወቷ አለፈ። በገና ዋዜማ የተፈጠረው አሰቃቂ ቃጠሎ እስካሁን ድረስ እንቆቅልሹ ሳይፈታ እዚህ እኛ ያለንበት ሰዓት ደርሷል። እናንተስ የአዳዲስ መረጃ ዩቲብ ቻናል ቤተሰቦች እስኪ ሃሳባችሁን አሳውቁኝ። ከተመቻችሁ ላይክ፣ ፎሎ፣ ሰብስክራይብ እንዳይረሳ። ለሁላችሁም በደስታ የተሞላ ሕይወት እመኝላችኋለሁ።